በምንም ተአምር ከዚህ በኋላ ፌዴራል መንግስትን የማሸነፍ ቁመና የላችሁ። እነ እስክንድር በጦርነት ያሳካሉ ብዬ አላምንም። ህልም ያሉ ሆድ አደር። አሜሪካ ላንድ ኦፍ ኦፖርቹኒቲ የሚባል ሀገር እኮ ነው። ምን አይነት ህሊና ብትሸጥ ነው እድሜ ልክ እንደዚህ የምትሆነው ነው። ከሰውነት በታች ካልሆንክ በስተቀር እንደዚሁ እድሜ ልክ እንደዚህ አትሆንም። ለፋኖ ምንም አይደለም፣ መዝናኛ ይሄ ንግግር። ፋኖ አጋር ያስፈልግሃል። የአማራ ህዝብ መከራ እንዲያጥር ወንድም ያስፈልጋል፣ አብሮ የሚታገል ከትግራይ ህዝብ ጋር አብረ ታገል። የትግራይ ህዝብ መከራ እንዲያጥር ወንድም ያስፈልጋል፣ ከአማራ ህዝብ ጋር ሆነ ብልጽግና ታገለው። አትችሉትም። የኢትዮጵያን መከላከያ በምንም ተአምር አትችሉትም። ይሄ ኃይል ጦርነት ከፍቶ አሸንፎ የሚመጣበት እድል ዚሮ ነው። ስም መጥቀስ አይፈልጉም። እኛ ቪዲዮአቸውን ስማቸውን እየጠቀስን እዚህ አፈርድሜ እንዳበላ ናቸው። ስም መጥቀስ አይፈልጉም፣ አይችሉም አይችሉም እናውቃችኋለን። እንደዛ ትለፈልፋለ። የፋኖ ትግል እነዚህ ማንም ቅጥረኛ ትላንት ማንም ሲጫወትባቸው የነበሩ ፋኖ እያሉ እንደሚጫወት እንዳይመስላቸው። ፋኖ ኃይለኛ ትግል ነው እያደረገ ያለው። ይሄ ፌስቡክ ላይ በመጮ በምናምን የሚመጣ ነገር የለም። ድርጅት አልመሰረታችሁ የለም። ድርጅት ያለው የስልጣን ጥማት ነው ያለ ጸቡ። ማን ሊቀመንበር ይሁን ማን ተቀዳሚ ይሁን ብለው ማነው ነው ግንኙነቱ። ማን ነው ሊቀመንበሩ? ማን ጸሐፊው ጸሐፊው ማን ሎጂስቲኩ? በታሪክ የለም። ሺህ ዓመት አዲስ አበባ አትመጡም ሲል ሺህ ዓመት አዲስ አበባ አትመጡ ብሏቸው ጠቅላይ ሚኒስትሩ እያለ ማስተጋባቱ ማስተጋባት ይሄ የግድር ማሚቶ ነው። ቁራ ነው። እንደዚህ እንትን የሚያደርግ የሚችለው ዝም ብሎ አይሰለቸውም እንዴ? ስለዚህ ዘረኝነት ሰማይ ሰቅሏል፣ እናንተ ጋር ስግብግብነት ሰማይ ሰቅሏል። አይ ዘመነ ወደ መሪነት ከመጣ የጎንደር ሰራዊት ይበተናል። ይሄን አይደለም የምትነጋገሩት። የፋኖ ጉዳይ በተመለከተ በጣም ስም ማጥፋት ላይነት የተሰማሩት የብልጽግና ሚዲያዎች እና ዩቲዩብ ላይ ተቀምጠ ብልጽግና አማራ ተደርጎ ተቀጥቷል በደንብ ተደርጎ ተገርፏል በፋኖ በደንብ ተደርጎ ተሽቷል የብልጽግና አፈቀላጤዎች ሙጀሊያም ልጆች አሉ ለሁሉም የሚከራዩ ልጆች ለሁሉም ምንም ችግር የለበትም ህሊና ትሸጣል ለስንት ወር ለሁለት ወር ህሊና አከራይን ለንትና ስንት ሰጥሃ ስድስት ሺህ ብር አምስት ሺህ ብር ከዛ ታገለግላል ለህዋት እሺ ለሁድድ እሺ፣ ለኤርትራ ግንቦት ሰባት ምናምን ኢሳ ያቋቁም እሺ፣ ጁንታ እሺ። ከዛ ተመልሶ ይቅርታ የትግራይ ህዝብ ሆይ ይቅርታ አጥፍቻለሁ። ከዛ ተመልሶ ፋኖ ሸለፈታ አብይ የተናገራትን ደግሞ ቀጥታ ገብቶ ብልጽግና መንደር ሹልክ ብሎ ይገባል። ከብልጽግና በኋላ ደግሞ ሰማል ጊዜ በጣም እንትን እኮ ነው። እነ እስክንድር በጦርነት ያሳካሉ ብዬ አላምንም። እስክንድርን ማናገር ማለት አፋድን ማናገር ማለት ፌዴራል መንግስትም ይሁን ማናገር ትችላለ ማለት የሚፈጠረው ድርጅት ለጦርነት ከሆነ ግን የትም መንገድ አትሄዱ፣ የቱም ርቀት አትሄዱ። አንደኛ በምንም ተአምር ከዚህ በኋላ ፌዴራል መንግስትን የኢትዮጵያ መከላከያ የማሸነፍ ቁመና የላችሁ ፋን ነው። አጋር ያስፈልግል። የአማራ ሕዝብ መከራ እንዲያጥር ወንድም ያስፈልግል፣ አብሮ የሚታገል ከትግራይ ሕዝብ ጋር ብረታገል የትግራይ ሕዝብ መከራ እንዲያጥር ወንድም ያስፈልግል ከአማራ ሕዝብ ጋር ሆነ የመኖር መፍትህን የነፈገውን ብልጽግና ታገለ የኤርትራ ዛሬም አብይ ቢለዋየሳለለ ነው ከነዚህ ሕዝቦች ጋር ሆነ አገርህን ንብረትህን ሊነጥቅህ የመጣውን ብልጽግናትገር የኤርትራ የትግራይና የአማራ ህዝብ ስስ ታይም ጅለጅ አብይ አህመድን የምታስወግድበት አንዳንዶች የሆነ ቁመና ሊሰጣችሁ ሲሞክሩ አያለው። የሆነ ተጻራሪ አቅም ብለው ሲውሉ አያለሁ። በምንም ተአምር ከፌዴራል መንግስት ጋር ተዋክተን ጦርነት ከፍተን የሚባል ነገር እንደውም አብይን አትችሉትም ማለት ተብሎ የስድብ ጋጋታ በዚህ አለም አይቻልም የሚባል ነገር እንደሌለ ያየነው ሁሉም የሚቻል ነገር ነው። ብዙ ነገር የሚቻል ነው። ከሞተ ብቻ የማይነሳው የሚባለው ነገር እውነት እየሆነ ነው። የመር አንዳንዱ በጣም እውነት ነው። እና የፋኖ ጉዳይ በተመለከተ በጣም ስም ማጥፋት ላይ የተሰማሩት የብልጽግና ሚዲያዎች አሁን ዲሲ ላይ ተቀምጠው የትግራይ ተወላጆች ይላሉ። ስም መጥቀስ አይፈልጉም። እኛ ቪዲዮዋቸውን ስማቸው እየጠቀስን እዚህ አፈር ድሜ እንዳበላናቸው ስም መጥቀስ አይፈልጉም፣ አይችሉም፣ አይችሉም። እናቃቸዋለን። ካሊፎርኒያ ተቀምጠው ዲሲ ተቀምጠው እዚያ ተቀምጠው እያሉ እምናቃቸው ምን፣ ማንን እያሉ እንዳለ እናቃቸዋለን። እንደዛ ትለፈልፋለን። አይደለም ፋኖ ምናምን ከቲፒኤልፍም ጋር ብትደመሩ ከኦላም ጋር ብትደመሩ አትችሉትም። ይህን የተናገርኩት ይቅርባችሁ ጦርነት አትችሉትም። አትችሉም። ቲፒኤልፍ የሚባል ግዙፍ ሰራዊት የገነደሰ ነው። አትችሉትም። የኢትዮጵያን መከላከያ በምንም ተአምር አትችሉትም። ብልጽግና አማራ ክልል ላይ ተደርጎ ተቀጥቷል። በደንብ ተደርጎ ተገርፏል። በፋኖ በደንብ ተደርጎ ታሽቷል። ምናል እንደውም አንዴ በሁለት ወር እጨርሳለሁ ያላችሁትን ነገር እስካሁን አልተጨረሰም። ሲል አይ በሁለት ወር የአባቶችን ቤተመንግስት መንግስት ይዛለው ያለው እስካሁን ድረስ አልያዘም። መንግስትን ይዞ ባጀትን ይዞ ሰራዊትን ይዞ ሪሶርስን ይዞ ድሮንን ይዞ ዘመናዊ መሳሪያን ይዞ መንግስት ሆኖ ከአማጽያኖች ጋር ራሱን የሚያወዳድሩ ያል ያ የሚያሳያችው ፋኖ ምን ያህል ጠንካራ እንደሆነ ነው። የቢራቢሮዋ ታሪክ ነው የሚሆነው። የተቆጣችሁ ቢራቢሮ የቁጣዋ መጨረሻ ክንፏን መጣል ስለሆነ ማለት ክንፋችሁን ነው የምትጥሉት እንጂ በጦርነት የምታሸንፉት የፌዴራል መንግስት የለም። በተለይ በአሁኑ ሰዓት ደግሞ አይዶን ቲንክ ፌዴራል መንግስቱን በጦርነት የምትነቀንቁት ንጉት አይመስለኝ አጀሬው ስሙን ሲጽፍ ኤርሚያስ ለገሰ ማለቱን ትቶ በአያቱ ስም ኤርሚያሱ አጅራ እያለ ነው አሉ። ለምን ሚለውን ሳጣራ ከነሽ መልስ አብዲሳ ጋር ያለው ዝምድና እንዳይርቅበት አስቦ ነው ተባልኩ። ኤርሚ ግን ጭምብሉን ካለቀ ካወለቀ ወዲህ ሀሳብ ደርቆበታል። ብልጽግና መንደር በቃ ግቡ፣ እንትና ገብቷል፣ ግቡ፣ ላይክ አርጋቸዋል፣ ሳብስክራ አርገሻል እየተባለ በካድሬ ሳብስክራብ የሚደረግ በካድሬ ላይክ የሚደረግ ሚዲያ አይደለም፣ እኛ እንዲኖር የምንፈልገው። እኛ ለላይክ ለእሱ አይደለም፣ የህዝብ ሚዲያ ነው የምንሰራ፣ ለህዝብ ነው የምንሰራ። ምን ማለት እንደሆነ እናውቀዋለን። ምን ማለት እንደሆነ ለእኔ ልትነግረኝ ነው? ፖለቲካ ፖለቲካ ለእኛ ለእንደኛ አይነቱ አይደለም አይደለም። እኛ ተምረን የመጣ ነው ወደዚህ ሚዲያ ተምረን የመጣ ነው። ካድሬነት ሰልጥነን አይደለም ሚዲያ ላይ የተቀመጥ ነው፣ ተምረን ጆርናሊዝም ተምረን ይጠይቅ፣ ባክግራውንዳችን ጠይቅ። ካድሬነት አይደለ ሰልጥነን እዚህ። ካድሬነት የሚባል ህይወት የለንም እኛ። የዛሬ ሁለት ዓመት የአማራ ህዝብ ያለበት የህልና አደጋ እና ዛሬ ላይ ቆመን ያለው የህልና አደጋ የዛሬው በጣም በጣም ያስፈራል። እጅግ አስፈሪ ደረጃ ነው ያለው። ጓጣርጓት አርጓት ይሄ ደበበ ልክ እንደሱም ብያቸው፣ አንድ ለአንድ ሺን ብያቸው አልቻሉም። እንዲሞቃቸው ነበር ያልነው የፋኖ ትግል እነዚህ ማንም ቅጥረኛ ትላንትና ማንም ሲጫወትባቸው የነበሩ ፋኖ እያሉ እንደሚጫወት እንዳይመስላችሁ። ፋኖ ኃይለኛ ትግል ነው እያደረገ ያለው። ብዙ ሰው የማይረዳው፣ ብዙ ሰው የማይገባው አክቹሊ የፋኖ ትግል በጣም አስደናቂ ትግል ነው ፋኖ እያደረገው ያለው ትግል ትልቅ ትልቅ ትልቅ ትግል ነው። ምን ማለት ነው? ለምሳሌ የትግራይ ጦርነት ቲፒኤልኤፍ የሚባል 50 ዓመት የሞላው የትግል ፓርቲ አለ። በተለያየ ጦርነቶች የተዋጋ ተደራጅቶ፣ ዌል ኦርጋናይዝድ የሆነ ስትራክቸር የሆነ ፓርቲ አለው። ይሄ ኃይል ሄዶ ሄዶ ጦርነት ከፍቶ አሸንፎ የሚመጣበት ዕድል ዚሮ ነው። የሕዝቡን ህልውና ግን ገደል መክተት ላይ አንደኛ ፕሮፌሰር ብርሃኑና ዶክተር ምህረት ያደረጉትን ረጅም ዘለግ ያለ ውይይት ስከታተለው ነበረ። በጣም በጣም በጣም ምርጥ፣ ለእኔ የዚህ ዓመት ምርጥ ውይይት። ጋሻ ቡጀዲ አስር ዓመት ሙሉ ሚዲያ ላይ ስለተቀመጠና ሀሳብ ስላለቀበት እንደ የማኛ እምነቱን ወይም ጾታውን ቀይሮ አጀንዳ ሊያመነጭ ይችላል የሚባል ነገር አለ። የኢትዮጵያ ህዝብ ምስክር ነው፣ ደግሞ እርግጠኛ ሆኜ የምናገረው የአማራ ህዝብ ምስክር ነው። ትግራይ አይደለም የትግራይ ጉዳይ የራሳቸው ጉዳይ፣ ማንም የሚያውቀው ስለሆነ ነው። ማንም ለሰላም ሰላም ወዳድ የሆነ ፍትህ ፈላጊ የሆነ ማንም የኢትዮጵያ ህዝብ ይሄ ሚዲያ እንዴት እንደሚያየው እኔ እገነዘባለሁ። አክብሮትም አለ ስለሚገነዘቡት ማለት ነው። እና ለእነሱ እውነታ ነው የምናገረው። ሺህ ዓመት አዲስ አበባት መጡ ሲል ሺህ ዓመት አዲስ አበባት መጡ ብሏቸዋል። ጠቅላይ ሚኒስትሩ እያልኩ ማስተጋባት ይሄ የግደል ማሚቶ ነው። ቁራ ነው። እንደዚህ እንትን የሚያደርግ የሚችለው ዋጋ የለውም። ይሄ ዝም ብሎ አይሰለቸውም እንዴት? ስለዚህ እንደዚህ ያ ጦርነት አይሰለቻቸውም። ግደለው ምናምን አፍርስ፣ ምን ያደረግላቸዋል? ሰው እኮ እየተገደለ ያለው ተልኮ፣ የአብይ አህመድን የሽብር አገዛዝ ማስወገድ ይላል። አስቂኝ ነው። አደረጃጀት የአባት አርበኞች ምክር ቤትም ይኖራል ይላል። በጣም አስቂ ናት። ብቻ አሪፍ ናት። አሁን የአባት አርበኞች ምክር ቤት ሁሉ አለ። ሶኒ ኦሮሚያ ጋር ስትሄዱ ኦነግ የሚባል ከሀምሳ ዓመት በላይ የሆነው የትግል ፓርቲ አላችሁ። አማራ ክልል ላይ ግን የትግል ፓርቲ ኑሮ አያውቅም። አማራ ሁን ጊዜ ኢትዮጵያዊ ነኝ ብሎ ነው የሚኖረው። ከሌላው ከሌላው ፓርቲ ጋር ከሌላው ከሚታገል ጋር ተቀላቅሎ ይታገላል እንጂ አማራን ወክሎ የአማራ የራሱ የሆነ ልክ እንደ ኦነግ ልክ እንደ ቲፒ የለም። አማራ የራሱ የሆነ የትግል ፓርቲ ኑሮ ታያውቅም። ዲስ ኢዝ ዘ ፍርስት ታይም። አሁን አማራ ሁለት ትግል ነው እያደረገ ያለው። አንደኛ በውስጥ ትግል እያደረገ ነው ያለው፣ ምክንያቱም ፓርቲ ኑሮ ታያውቅም። አየሁት፣ አነበብኩት፣ ሰማሁ ድርጅት አልተቋቋመም። ድርጅት የለም እዚህ ውስጥ በኢትዮጵያም በዓለም ታሪክ ውስጥም ድርጅት እንመስርት ብለው ተሰብስበው ሊቀመንበር ሳይመርጡ ምክትል ሊቀመንበር ሳይመርጡ ጸሐፊ ሳይመርጡ የተመሰረተ ድርጅት የለም። ዜሪዝ ነው ድርጅት እዚህ ጋ። ስለዚህ ነው አታታሉ፣ አትዋሹ የምንለው። ለዛ ምንድን ነው ቢቢሲ የተነገረው ከመቶ በላይ ዜጎች ሰዎች ተገደሉ። መቶ ወፍ መሰለው እንዲ። የሰው ልጅ እኮ ነው። የአማራ አንድ መቶ እኮ ነው የተገደለው። ከአይርላንድ ወይ ከእንግሊዝ መቶ ቱሪስት ምናምንም አይደለም እኮ። አንድ ቱሪስት ቢሆን ትልቅ ዜና ይሆን ነበር። አማራ ክልል አንድ ቱሪስት ቢገደል፣ ይሄ ግን ህዝብ ነው። ለዚህ መዘገባቸው። ይሄ ውሸታሞች፣ እኛ ውሸታሞች ሊሆኑ ይችላሉ። ቢቢሲ ደግሞ ውሸታ ብሉታል። አሁን እዛ ሄዱ፣ ከሳምንት በኋላ አጣርቶ ስንት ጊዜ ፕሮሰስ ወስዶ ነው ይሄን እንደዚህ አይነት ዜና ለመዘገብ አስቡት። እኛ በትኩስ በእለቱ ዘገብ እነዚህ ዛሬ ዘገቡት። እልም ያሉ ሆድ አደር። አሜሪካ ላንድ ኦፍ ኦፖርቹኒቲ የሚባል ሀገር እኮ ነው፣ ወጥተ ጤናማ ህይወት ካለ ሰርተ የምትገባበት ነው። በታሪክ ውስጥ ድርጅት እንመስርት ተብሎ ተሰባስበው ሰብሳቢ፣ ምክትል ሰብሳቢ፣ ጸሐፊ ሳይመርጡ የወጡ የመጀመሪያው ይሄ ድርጅት ነው። የመጀመሪያው ጸቡ ማን ሊቀመንበር ይሁን ማን ተቀዳሚ ይሁን ብለው ቤትም አገር ቤትም ሁኔታ እንደ አማራ ከምድር ገጽ ላጥፋ ተብሎ አያውቅም። በአማራነቱ ተሳዶ አያውቅም። በኢትዮጵያዊነቱ እንደ ማንኛውም ማንኛውም ኢትዮጵያዊ በሚታገለው ትግል ነው አማራ ሲታገር ይኖሩ። አሁን አማራ እንደ ሌሎቹ የራሱ የሆነ የትግል ፓርቲ እየመሰረተን አያውቅም። አንድ ሁለተኛ ደግሞ ከምድር ገጽ ላጥፈ አብይ ከብይ አህመድ ጋር እየታገለ ያለ ሁለት ግን አማራ እየታገለ ያለ። ኢቨን በክልል ደረጃ እንኳን አሁን የሆነው ጎንደር ለብቻው፣ ጎጃም ለብቻው፣ ሸዋ ለብቻው፣ ወሎ ለብቻው ላይ ነበር። ስለዚህ አራት ትላልቅ የነበሩትን ክልሎች አንድ ላይ አድርጎ አስቀምጦ፣ ነገር ግን የራሱ የሆነ የትግል ፓርቲ ኖር አያውቅ። ፈርስት ታይም የተቋቋመ ድርጅት የተቋቋመ ንቅናቄ አንድ ነኝ ብሎ መጥቶ ሊቀመንበር የለኝም ምክትል ሊቀመንበር የለኝም ጸሐፊ የለኝም ካለ ድርጅት የለም። ውሸታ ውሸታሞች ናቸው። ውሸት አትዋሹ። ይሄ ፌስቡክ ላይ በመጮህ በምናምን የሚመጣ ነገር የለም። ድርጅት አልመሰረታችሁ የለም። ድርጅት ያለው የስልጣን ጥማት ነው ያለው አውራጃዊነት፣ ነው ያለው ምን አይነት ሕሊና ብትሸጥ ነው እድሜ ልክ እንደዚህ የምትሆነው ነው። አሳዛኙ ነገር እሱ እና ፋኖ ጉዳይ ነው። አማራ ክልል ቀበሌ፣ ወረዳ፣ ምናምን አስተዳደር የለም። ይህም ብልጽግናም ያውቃል። ቀበሌ፣ ወረዳ፣ አካባቢ እግረኛ ይዋጋም እግረኛ ቀበሌ አካባቢ ማን አለው እንዳለ? የፋኖ አስተዳደር ስለሆነ ነው ግብር የሚያስከፍለው። እሱ ነው፣ እሱ ነው የሚያስከፍለው። የጎጃም ህዝብ በሶስት ድሮን መቶ ሀያ ሰው ሲገደል የአማራ ፋኖ ቁጭ ብሎ እንዲመለከት ነው የሚፈለገው። ቁጭ ብለህ ተገደል ነው የሚፈለገው። እንደዛ ነው። እንዲህ ብለን ስንና እነዚህ እኮ የአማራ ጦርነት እንዲባባስ እኮ ነው የሚፈልጉት እኮ። የትግራይ የፕሪቶራ ሰላም ስምምነት ፈጽም ይሉታል። እኔ ነኝ እንደ አስገደድኩ አላስገደድኩትም እኮ ፖለቲካውን መፍትሄ ያስፈልገዋል ነው አስራ ሶስታችሁን ቁጭ ብላችሁ ነው የምትወስኑት ህዝብ ግንኙነት አለ ማን ነው ህዝብ ግንኙነቱ ማን ነው ሊቀመንበሩ ማን ነው ጸሐፊው ማን ነው ሎጂስቲኩ ማን ነው ወታደር ያዛችሁ በታሪክ የለም ግመል የተሰራችው በኮሚቴ ነው ሲባል ሰምታችሁ አታውቁ? ለዚህ ነው ይሄ የግመሏ አባጣ ጎርባጣነት እዚህ እንደዚህ ዲፎልት የሆነችው ምናምን የሆነችው። ስለዚህ ሁለት ትግል ነው ፋኖ እያደረገ ያለው። ይሄን ደግሞ በማድረጉ ሊደነቅ ይገባል። የውስጥም የውጭም ትግል ነው ፋኖ እያደረገ ያለው። እንደዛ ሆኖ ግን ብልጽግና ሊያሸንፈው አልቻለም። ብልጽግና ፋኖ ሊያሸንፈው አልቻለም። ያ የሚያሳየን ምን ያህል የፋኖ ትግል ብልጽግናን እያንገዳገደው እንዳለ የሚያሳየ። ግመል ፈረስ ናት ብለው ያስቡና፣ ፈረስ ብትሆንም የተሰራችው በኮሚቴ ነው የኛው የሆነ ነገር ይጨምርባታል ኛ የሆነ ነገር ይጨምርባታል። ስለዚህ እንትን የሆነች በቃ ቅርጽ አልባ ሰው የሆነው እናንተ ጋ ግመል ነው የሆናችሁት። እንደውም እንደ ግመልዋ አንድ ሳምባ አንድ እንትንም የላችሁም። አቸዋ ከዛም ይብሳል በል የተባልከው ዘሬውተ ክራፍት አርጎ ስለሰጠ በቃ ጌታ እንደዚህ አርጎጽህፎ ሰጠ። እሷን ለእሷ ሄጄ ልርጫት ዋጋ የለው። ከሰውነት በታች ካልሆንክ በስተቀር ዕድሜ ልክ እንደዚህ አቶነ በህወሓት ኢህአዴግ ጊዜ ህወሓት ምንድን ነው የምትፈልገው? ህዝባችን አቤታዊ መንግስታችን ድርጅታችን ምናምናችን ምናምናችን የሚለው እሱ ሸምድደት መጣል በየ ካድሬ ስብሰባ። ከዛ ትመጣና እንደገና እዚሁ ሞት ይሻላል ነው። እንደዚህ አይነት አሜሪካ ተኖሮ ተኑሮ ለአንድ ፎፖሎጀኔዝ የሚባል ሀገር ተኖሮ እንደዚህ አይነት ተራ እንትነው መሆን ተገቢ አይደለም ተገቢ አይደለም። አንዳንድ ህሊና የሚባል ነገር አለ። አንዳንድ ድምፆች ሰምቻለሁ። ድርጅት እንዳልተመሰረተ እዛው ያሉ ሰዎች የመሰከሩት ምስክርነት፣ ድርጅት እንዳልተመሰረተ በሊደርሺፕ ነው የተጣሉት። ምንም መሪ መመስረት አልቻሉ። ሊቀመንበር መምረጥ ያልቻልክ፣ ጸሐፊ መምረጥ ያልቻልክ፣ ምክትል ሊቀመንበር መምረጥ ያልቻልክ ድርጅት መሰረትኩ ብለ ስትመጣ የትኛው ድርጅት ነው? ድርጅት የለም፣ አትዋሹ። አብይ አህመድ አንዴ ፓርላማው ላይ መሰለኝ ቁጭ ብሎ የአፍሪካ መሪዎች ይሄ አለ ይቀናሉ፣ በኢትዮጵያ በእኔ ይቀናሉ አለ። እውነቱን ነው። ለምን እንደሚቀም ታውቃላችሁ? ይሄ ሁሉ ግፍ እየተሰራ አድቮኬት የማያደርግ የማይቃወም ሰልፍ የማይወጣ ፕሮቴስት የማያደርግ ሳሩን እየጋጠ እንደሚኖር እንስሳ እንደ እንስሳ የሚኖርው ብለው ነው የሚቀኑበት። እነሱ የዳቦ ዋጋ ሲጨምር ህዝብ ተገልብጦ ይወጣባቸዋል። ታክስ ሲጨምር ህዝብ ተገልብጦ ይወጣባቸዋል። የሆነ ነገር ሲሆን ህዝብ ፕሮቴስት ያደርጋል። የኢትዮጵያ ህዝብስ እየተገደለ ወንጀል እየተሰራ ዝም ብሎ ሳሩን እንደሚግጥ እንስሳ ሳሩን እየጋጠ ያለው፣ ለዚህ ነው ይቀኑብኛል ያለው። በትክክል የአፍሪካ መሪዎች ምን አለ፣ ይሄ ህዝበኛ ህዝብ ይሆን ነው የሚሉት። በቃ የስልጣን ጥማታችሁ ይሄ እኔ ነኝ ሊቀመንበር፣ እኔ መሆን አለ እሱን አቷሹ ነው በቃ ባጭሩ። ይሄ ፌስቡክ አዱ ከበሪያችሁን ምንም የትም ርቀት አያስጌዳችሁም። ይሄ በሚዲያ የምታዩት ጫጫታ፣ የአንዲ ልጆች ጫጫታ፣ የአማራ ብሔርተኛው ሚዲያ ጫጫታ ምናምን የትም ማለት ፈጦ የመጣውን ድርጅት የለም አልተመሰረተም። ማርዬ ለፋኖ የገለጸበት እንትን ይሄ የጀራሎቹን ድምፅ ስለሚያሰማ ነው ፋኖ የሚለው ስም። እነዚህ ሰዎች የአማራን ህዝብ ጥያቄ የሚመልሱ ሰዎች አለመሆናቸውን በተገቢው መረዳት ይጠይቃል። ከመጀመሪያውን በሽፍትነታቸው ጊዜ በደሜ የተጭማለ አሁን ይሄ ለፋኖ ምንም አይደለም፣ መዝናኛ ነው። ይሄ ንግግር የማርዬ ንግግር መዝናኛ ነው። ሽፍቶች ነበሩ? ምን ነበሩ የሚባሉት? ማን ነው ሽፍታ የነበረው? ተፈራ ማሞ አልነበረም? ጀነራል ነው። የባዴን ነው፣ ክፍለ ጦር አዛዥ ሆኖ አዲስ አበባ የገባ ነው። መከላከያም የነበረ ነው። ፖለቲካ ልዩነት ተፈጥሮ እስር ቤት ገባ ወጣ፣ ሽፍታ አልነበረም። አልነበር የማይስማሙ አካላቶች የፈጠሩት ማለት ነው። ምናልባት ኤክስተርናል ፕሬዥር በዝቶባቸው የውጭ ኃይል ግፊት በዝቶባቸው ለምሳሌ ከሻዕቢያ የመጣ ግፊት፣ ከህወሓት የመጣ ግፊት እና ከዚህ ከውጭ ካለው ዲያስፖራ አንዱኑ ወይ የተሰባበሩ የሚል ሰሞኑን አይታችኋል። ይህ ህዝብ የኛ ህዝብ በሆነልን እንደፈለግን እያደረግንበት ተቃውሞ አንዷ በቀደም ምን አለችኝ? እንኳን ሰውን እግዚአብሔር እንድንጠራጠረው ሆነናል ብላኛለች። እና በዚህ ዘመን ያለው የክህደት ጥልፍ እና አብይ አህመድ ምድሪቱ ላይ ያመጡት የክህደት መንፈስ በቅፍህ የምትተኛውን ሚስትህን እንኳን የማታምንበት ዘመን ነው ያመጡበት። ያለመተማመን ዘመን ነው ያመጡበት። ምድሪቱ ላይ ያለው ይህን ጨካኝ አረመኔ አገዛዝ ከምድሪቱ ላይ ነቅሎ እግዚአብሔር የሚጠልበትን ዘመን ያምጣልን። ኤክስተርናል ፕሬሸር ስለጠረባቸው አስራ ሶስታችንም ሊቀመንበር አስራ ሶስታችን ዋና ጸሐፊ፣ አስራ ሶስታችንም ምክትል ሊቀመንበር ኦኬ፣ ለአርበኞች ምክር ቤት ሰብሳቢ እንደመደባችሁት ለምንድን ነው ለድርጅቱ ሰብሳቢ መመደብ ያቃታል? ዘመነ ካሴ ሽፍታ አይደል? አልነበረም? አለማ ዩኒቨርሲቲ ሰቃይ ነው። ወርቅ ሜዳሊያ ሰቃይ ነው። ከዚህ በፊት ተናግረዋል። ውሸት ነው ይበሉ። አለማ ዩኒቨርሲቲ ጠይቁት። እየተነገረ ስለሆነ መድገማ አያስፈልግም። ሰቃይ ነው። ዝናቡ ነው ሽፍታ። ዝናቡ የመከላከያ ኢንቴሊጀንስ ቺፍ የነበረ ነው ሻለቃ ሆኖ ይሄኔ ጀነራል ይደርሳል እያሉ በጣም ብዙዎች ሲመኩለት የነበረ ነው ዝናቡ መረጃ ኃላፊ ነበር እኮ ነው። ልንገራቸው በተለይ የቅርብ ሰዎቹ የቅርብ አዛዦቹ ተጋሩ የነበሩ ናቸው እኮ። ትደፋሉ እኮ ጓደኞቹ፣ የድሮ አለቆች፣ ከላይ የነበሩት አለቆች የዝናቡን ዲስፕሊን። መረጃ ኃላፊ የምታደርገው መረጃ አካባቢ እኮ ምስጢረኛ ዲስፕሊን ያለው ምናምን ነው መረጃ ነበር ዝናቡ ሰው አትዋሹ የትም ርቀት አያስኬዳችሁም በቃ አውራጃዊነት ሰማይ ሰቅሏል እናንተ ጋር ዘረኝነት ሰማይ ሰቅሏል እናንተ ጋር ስግብግብነት ሰማይ ሰቅሏል ጎንደር ላይ ያሉ ሰዎች ምን ተናገሩ ነው እየሰማን ያለ ነው ምን አሉ ነው እየተነገረን ያለው ጎንደር ላይ ያሉ አካላቶች ማለት ነው የጋሽ ደርምሳቸው መጨረሻ እንደዚህ ሲሆን ያሳዝናል እኔ ማውቀው እቃ ሲከራይ ነው ሰው እንደ እቃ ሲከራይ ለመጀመሪያ ጊዜ ያየሁት በጋሹ ጀራ ልጅ ነው ቆይ ስንት አካል ነው እየተቀያየረ የሚከራየው ክፉ አመል ቢኖርበት ነው መቼም ሁሉም ትንሽ ተጠቅመው በጊዜ የሚያባረሩት። አይ ዘመነ ወደ መሪነት ከመጣ የጎንደር ሰራዊት ይበተናል። ይህን አለም ትነጋገሩት። ስለዚህ ውሸት ምንም አያደርግ፣ የትም ርቀት አያስጉዛችሁም። በውስጣችሁ ያለውን ዘረኝነት አጽሉ፣ በውስዳችሁ ያለውን አውራጃዊነት አጽሉ፣ በመንጋ ማሰብ አጽሉ፣ ቡድንተኝነታችሁን አጽሉ። ማረጋገጥ ችላላችሁ፣ በግራም በቀኝ መረጃ ነበር። ተራ ሰው መረጃ ውስጥ አይመጣም። መረጃ ሀገሩን የሚወድ መረጃ አሳልፎ የማይሰጥ የተሰጠውን ኃላፊነት የተሰጠውትን በአግባቡ ዲስቻርጅ ማድረግ የሚችል ነው። ይሄ ክፍል የሚሰጠው አንድ ጀራል የነገረኝ ይሄ እነዝናቡ የትና የት ይደርሳሉ፣ መከላከያ ያገለግላሉ። ይህ በጀራል ማዕረግ እስከ መጨረሻ ይሄዳል ብለን ስንገምተው የነበረ ነው ብሎኛል። በአንድ ወቅት ትዝ ይለኛል፣ አምና ነው ምናምን። እነዚህ ናቸው እንግዲህ ማርዬ፣ አንድ ደነዝ እንዲህ ብሎ የሽፍቶች ናቸው እያላቸው ያለው የአለማ ዩኒቨርሲቲ ሰቃዩን ዘመነ ካሴን ነው። ጊዜ እኮ ከባድ እኮ። ዓላማ አንድ ያልሆነ ግመል ፈጥራችሁ ድርጅት ፈጠረን አትበሉ። አዝናለሁ በጣም የስልጣን ጥማታችሁን አውራጃይነታችሁ፣ እዚህ ድረስ መድረሱ፣ የትም ርቀት እንደማትሄዱ መሬት ላይም ያው ስፔስ ላይ የላችሁ ምንም፣ አየር ላይ ሚዲያው ላይ ነው ያላችሁት። ትናንት ኢትዮጵያን አይቶ አውቃታለሁ ማለት አይቻልም። ሰርክ አዲስ ናት ተለውጣ ታድራለች። ምርቷ ይጨምራል። አሰራሯ ይቀየራል። ከተሞቿ ይለወጣሉ። ኢትዮጵያ ጠላቶቿ የድሮ ብልጽግናዋ የዘንድሮ ነው። እኛ ወደፊት፣ እነርሱ ወደ ኋላ በመሄድ ላይ እንገኛለን። ወላጆቹ መልካም ልጅ የወለዱ መስሏቸው ተሸውደው ተመስገን ጥሩ ነሃሉት እንጂ ለእሱ የሚገባው ትክክለኛ ስም ተረገም መጥፎነህ የሚለው ነው። ዕድሜ ዘመኑን በጥበቃ ሰራተኝነት የጨረሰ ሰው በሱም ብሶ አሽሙርና የመነቋቆር ፖለቲካ ጀምሯል። ለሰላም ጥሪ የሚ የምናደርግበት አንዱ ምክንያት ኢትዮጵያ ተለውጣ በኋላ ግራ ከሚገባቸው በኋላ በገዛ ሀገራቸው እንግዳ ከሚሆኑ ዛሬ ሳያመልጣቸው መጥተው እንዲቀላቀሉን ብለን ነው። እና የአማራ ክልል ጤና ቢሮ ኃላፊ የነበረው ዶክተሩ ምክትል ቢሮ ኃላፊ ነበረው ወደ ፋኖ የተቀላቀሉ ዶክተር ሜዲካል ዶክተሩ እነሱ ናቸው ሽፍቶች እየተባሉ ያሉት። አይደለም ፋኖ ትግራይ ላይ ዘምቷል ዘምቷል። የትኛው ፋኖ ነው? የብልጽግና ፋኖ ነው። ጥቂቶች ሊኖሩ ይችላሉ። አድማ በታኝ ብሎ ወሰደው እኮ ልዩ ሀይል ምናምን የነበረው ወስዶታል። ግን አሁን የገባው 95 ፐርሰንት በሉት 90 ፐርሰንት በሉት አዲስ በፍጹም ምን ውስጥ ያልነበረ ነው። ትግራይ ጦርነት ውስጥ ያልተሳተፈ ነው። እስክንድር አልተሳተፈም። ዘመነ ካሳ አልተሳተፈም። ሻለቃ እንትና የተሳተፉ አደሉ አደሉ? ሌላ ህይወት ውስጥ ነው። ይሄ የገባው 95 ከመቶ አሁን ያለው ፋኖ ነው። ደሞዝ የለው ምን የለው የታገለ ያለው በአንድ ቀን 120 ዜጎች በድሮን ተጨፈጨፉ የሚለው ዜና ሰምቶ ከዚህ ህዝቡን ለመገላገል የገባ እየታገል ያለ ፋኑ ነው። ሽማግሌዎችን በማሰቃየት በማዋረድ በማገት ገንዘብ በመቀበል ብዙ ችግሮች ቢደርሱም አሁንም ቢሆን የመጣው ይምጣ ከዚህ በላይ የአማራ ህዝብ ስቃይ ሊኖር አይገባም፣ ይበቃል፣ መቆም አለበት የሚል ሀሳብ አንስተው የራሳቸውን ሚና የሚጫወቱበትን መንገድ አቅርበዋል። ስለዚህ የህግ ማስከበር ስራችን በተለይ ደግሞ ከቅርብ ጊዜ ወዲህ በሁሉም አቅጣጫዎች ተጠናክሮ ቀጥሏል። በእርግጠኝነት በአጭር ጊዜ ውስጥ ብዙ ነገሮች መልክ ይዛሉ ብለን እንጠብቃለን እና ላይ ተቀምጠ ዘሪውን የሚሰጥ ዋጋ የለው። ዘሪውን እኮ በኢህአዴግ ጊዜ አንደኛ አስደብዳቢ ነበር። እየጠቆመ ማለት ነው። ልንገራቸው እንዴ፣ አንዳንዶች ኢትዮጵያ ውስጥ ስላሉ ነው። አሁንም ባለስልጣን ነው፣ በኢህአዴግ ጊዜም ምን የመሰለ እንትን ነው። ውስጥ ታዋቂ ነው፣ ትላልቅ ሰዎች ጋር እኛ የማንደርስባቸው እኛ በመልክ የማናቃቸው ሰዎች እሱ አማካሪ ጓደኛ ምናም የነበረ ሰው ነው። ዛሬም ተመሳሳይ ሰው ጋር ሰው እንዴት ብሎ የጌታቸው አሰፋ ቁጥር አንድ ሰው የነበረ እንዴት ተመልሶ ዘ ሴም ፐርሰን የያዘው ፖዚሽን ላይ ሬድዋን ሁሴን አማካሪ እንዴት ሊሆን ይችላል? እንዴት ተብሎ እንዲያውም ለውጥ መጣ ተብሎ በኢትዮጵያ ማለት ነው። ከባድ አለ፣ ከባድ ነው፣ ይሄ ከባድ ነው። እና እነዚህ ሰዎች አሁን ደግሞ የሚልኩ ሰዎች ትላንት ነበሩ ምን ሲሰሩ ነበር? ዛሬ ምንድናቸው? ምን ያሰሩ ነው እንገነዘባለን። ለሊናችን መኖር ተገቢ ነው ብዬ አስባለሁ።